ፋይናሊ ለምንድን ነው እዚህ ጋር ሎጂካል የሆነ ሙቭ የሚሆነው? በሲፖኑ ለምን አይወስድም? የእኛን ሴንተር ፖን ለሱ ሳይፖን እዚህ ጋር ቢለውጥ ምን ችግር አለው? እንዲያውም እዚህ ጋር ቴክኒካሊ በኢፖኑ ከሚወስድ ይልቅ በሲፖኑ ቢወስድ ኢት ሜክ ሴንስ። ስለዚህ እስቲ ይህንን ቬሪሽን ደግሞ አንድ ላይ እንመልከት። በሲም ውስድ ከሆነ ሪካፕቸር ታደርጋላችሁ፣ እሱም ሪካፕቸር ያደርጋል። በዚህ ፖዚሽን ኩናችሁ አት ኤኒ ታይም ይህንን መውሰድ ትችላለች። ግን ወዲያውኑ መውሰድ ለእናንተ ጥሩ አይደለም። ለምን? አት ኤኒ ታይም ሌላም ሙቭ ሊጫወት ይችላል። ኢቨን ናይት ከተጫወተ በኋላ ቀስ ብሎ ይሄንን ናይት እዚህ ጋር ሲያመጣ አት ኤኒ ታይም እናንተ ላይ ቴምፖ ጌን ያደርጋል ነጭ። ስለዚህ በኩናችሁ ፈጥናችሁ ከመውሰድ ይልቅ እዚሁ ፖን ላይ ፕሬዠር የሚያሳድር ለእናንተ ግን ጥሩ ዴቨሎፕመንት የሚሰጣችሁ የተሻለ ሙቭ አለ። ሜይ ቢ ቪዲዮን ፖዝ አርጋችሁ ለማግኘት ብትሞክሩ ጥሩ ነው። ሶ ከተመለስን ቤስት ሞቭ እዚህ ጋር ናይቱ ኤፍ ሴክስ ነው። ሲምፕሊ ናይት ዴቨሎፕ ታደረጋላችሁ እዚህ ፖል ላይ ስቲል ፕሬዥሩን ማሳደር መቀጠል ትችላላችሁ። ለዚህ ቤስት ምላሽ ነጭ አጌን ለእናንተ የሚሰጠው ሲምፕሊ ናይቱ ሲስሪን በመጫወት ፖኑን ዲፌን ለማድረግ ይሞክራል። እዚህ ጋር አሁን መጠንቀቅ አለብን። ሌላ ዴቨሎፕመንት ሙቭ ማለት የለብንም። ለምን ቀጣይ ሙቭ ሞስት ላይክሊ ይህን ቢሸፕ ወደ ሲፎር በማምጣት ይሄንን ፖን መመልሰን መውሰድ የማንችልበት እድል ሊኖር ስለሚችል ካፕቸር ማድረግ አለብን። እዚህ ጋር ሪካፕቸር ካደረገ አሁን መውሰድ እንችላለን፣ ችግር የለውም። ይሄ ኩናችን ቱሪዮን አክቲቪቲ ይኖራታል። እዚህ ጋር ኩኗ ላይ ቴምፖ ጌን የሚያደርግ ፒስ ስለሌለ ችግር የለውም። ስለዚህ ይህንን ስለሚያውቅ ነጭ ሪካፕቸር አያደርጋችሁም። ሞስት ላይክሊ ቶሎ ብሎ ሴንተሩን ኮንትሮል ለማድረግ ነው የሚሞክረው። ለዚህም እናንተ ናይቱ ሲ ሲክስ በመጫወት ካውንተር አታኪንግ ዲስ ፖን፣ እሱም ናይቱ ኤፍ ስሪ ዲፌንዲንግ ዳት ፖን። እዚህ ጋር ሁሌ ይህንን ናይት ኤፍ ስሪ ላይ ካገኛችሁት እና ይሄ ቢሸፓችሁ ዴቨሎፕ ካልተደረገ ካሮ ካን ላይ ብዙ ጊዜ ይሄንን ወደ ጂፎር መውሰድ ትችላላችሁ። ቢሸፕቱ ጂፎር ጥሩ መልስ ነው። እዚህ ጋር መጠንቀቅ አለበት። ምንድነው ትሬቱ? ይሄንን ሪካፕቸር አድርገን ከዛ በኋላ ይሄ ናይት ይሄንን ፖን ካፕቸር ማድረግ ይችላል። ስለዚህ ለዚህ ነጭ ትክክለኛ ምላሽ መስጠት አለበት። ናው ሜቢ እዚህ ጋር ሲምፕሊ ቢሸፑን ወደ ኢቱ ለማምጣት ከቨር ሊያደርግ ይችላል፣ ግን እስቲል ይሄኛው ለነጭ ስቲል ቴምፖ አለን። ለምን? ሌትሴ ኢቨን ኤክስቼንጅ ካደረግም በኋላ ይሄ ናይት ወር ቢል ስቲል እዚህ ፖን ላይ ያለው ፕሬዥር በጣም ከባድ ስለሚሆን ጥሩ ምላሽ አይደለም። እንደ ነጭ እዚህ ጋር ቤስት ሙቭ ሜቢ አገን ቪዲዮን ፖዝ አድርጋችሁ ለነጭ ቤስት ሙቭ ምን ሊሆን ይችላል ጥሩ ሙቭ እዚህ ጋር ነጭ ምን አለው የሚለውን ሜቢ ለማግኘት ሞክሩ። እሺ ከተመለሰን ሲምፕሊ እዚ ጋር ቤስ ሙቭ ኩንቱ ቢ3 ነው። ኩንቱ ቢ3 በጣም ስፔሲፊክ ወደሆነ ኤንድ ጌም ጨዋታውን ይወስዷል ማለት ነው። ሶ ነጭ ምንድን ነው ለማድረግ እየሞከረ ያለው? ይህንን ካፕቸር የምታደርጉ ከሆነ ኦፍኮርስ እዚ ጋር በጂፖኑ ነው ካፕቸር የሚያደርገው ዊች ሚንስ በኪንግ ሳይድ ካስል ማድረግ ላይችል ነው ማለት ነው። በኩን ሳይድም እንደምታዩት ከሆነ ሲፖኑ የለም፣ በጣም ሪስኪ ነው። የነጭ ንጉስ በኩን ሳይድ ካስል አያደርግ ማለት ነው። ስለዚህ ሞስት ላይክሊ መሀል ላይ ነው የምታገኙት ማለት ነው፣ ግን የኩንቱ ቢስሪ በጣም ስፔሲፊክ የሆነ ትሬት አለው። አንድ ይህንን ፎን ካውንተር አታክ እያደረገ ነው፣ ቁጥር ሁለት እዚህ ናይት ላይ ሁለት አታከሮች መጥተዋል። ስለዚህ መጠንቀቅ አለብን። እዚህ ጋር ለዚህ ትክክለኛ ምላሽ ጥቁር መስጠት ያለበት መጀመሪያ በቢሸፓችን ይህንን ናይት ካፕቸር ማድረግ አለብን። ይህንን ካደረግን ኦኬ ይሄ ናይት ሀንጊንግ አይደለም አሁን አይደለም። ለምን አሁን ይሄ ቢሻፕ እዚህ ጋር መጥቶ ከኩዊኗ ጋር ዲፌንድ እያደረጉ ነው ያለው። መጀመሪያ ነጭ የሚያደረገው ሞስት ላይክሊ በጂፖን ካፕቸር ያደርግና ዲፌንደሩን ከጨዋታ ውጭ ያደርጋል ማለት ነው። አሁን ኢሴክስን እንጫወታለን፣ ይሄንን ተጨማሪ ዲፌንደር እንሰጠዋለን። ሶ ቤዚካሊ ካስል እንዳያደርግ አፌክት አድርገነዋል። ግን ሁለት ነገር ቅድም እንዳልኳችሁ ይሄን አይት ብቻ አልነበረም አታክ እየተደረገ የነበረው ኩዊኗ ወደ ቢሰብን በመምጣት ይህንን ካፕቸር ታደርጋለች። ሶ እዚህ ጋር ይህንን ናይት እንደምታዩት ከሆነ አሁን አንደር ትሬት ነው ያለው። እዚህ ጋር ፎሬን ሪዝን ለምሳሌ በኩን ዲፌን አደርጋለሁ ካላችሁ ሩክ ነው ሉዝ የምታደረጉት። ጥንቃቄ ያስፈልጋል። ሶሪ ጥንቃቄ ያስፈልጋል። እዚ ጋር በዚህ መጀመሪያ በናይታችሁ ይህንን ፖን መልሳችሁ ሪካፕቸር ታደርጋላችሁ ቢሻፑን ዊዘ ቼክ ዴቨሎፕ ያደርጋል። በናይትሪ ካፕቸር ታደርጋላችሁ። ኩዊኗ ካፕቸር ታደርጋለች። ኩዊን ትሬድ ኦፈር ታደርጋላችሁ። እዚህ ጋር ነጭም በደስታ ይሄንን ትሬድ ይቀበላል። ለምን? እናንተም አሁን ካስል ማድረግ አትችሉም ማለት ነው። ሶ አጌን እዚህ ጋር ወደ ኤንድ ጌም ለመውሰድ እንዳልኳችሁ የኩዊን ቱ ቢ ሲሪ ዋና አላማው ወደ ኤንድጌም ጨዋታው ለመውሰድ ነው። ስለዚህ ኢትስ አ ቢት ኦፍ ፎርሲንግ ሙቭ ነው በነጭ በኩል ስለዚህ እዚህ ጋር ትሬድ ማድረግ ነው የሚፈልገው። ትሬድ ታደርጋላችሁ እዚህ ጋር ደቤስ ሙቭ ያው ካስል ለማድረግ ንጉሱን ትንሽ ሸሽጉ። ቢ ይሄን ሩክ በጂ ፋይል ላይ አክቲቭ ለማድረግ ሊሞክር ይችላል ነጭ ሀሳቡም እሱም ነው። እናንተ እዚህ ጋር አጌን ዊክነስ አታክ ማድረግ ወይም ደግሞ ቴክኒካሊ ሩኮቻችሁ ኮኔክት ማድረግ አለባችሁ። ስለዚህ እዚህ ጋር ደቤስ ሙቭ ሲፋይፍን በመጫወት ሩኮቻችሁን ኮኔክት አደርጋላችሁ። ቢሸፓችሁን ዴቨሎፕ ታደርጋላችሁ። ኢቨን እዚህ ጋር አምጥታችሁት በጣም ሶሊድ የሆነ ብሎኬድ ክሬት ማድረግ ትችላላችሁ። ግን ነጭ አጌን ይህን አይፈልግም። ትሬድ ለማድረግ ነው ጨዋታውን የሚመጣው። ቢሸፕ ትሬድ ኦፈር ያደርጋችኋል። ካፕቸር ትዳረጋላችሁ። አጌን በሩኳችሁ ቢ እዚ ጋር ቢፖኑን አታክ ታደርጋላችሁ። እዚ ጋር ኢንተረስቲንግሊ በነጭ ዲፌንሲቭ የሆነ ጨዋታ እንደዚ አይነት አይጫወትም። መጥቶ እዚ ጋር በዲዋን ይህንም ፖን ካውንተር አታክ ነው የሚያደረገው። ስለዚህ ንጉሳችሁ ወደ ኢሲክስ በመሄድ ይህንን ፖን ዲፌንድ ማድረግ አለበት። አሁን ለዚህ ትሬት ምላሽ የሚሰጠው እዚህ ጋር ሩኩን ወደ ኤፍቱ በመጫወት ዲፌንድ ያደርጋል ማለት ነው። እና እንደምታዩት ከሆነ በጣም ድሮይሽ የሆነ ኤንድ ጌም ነው። ሜይ ቢ ለኢንተርሚዲየት ፕሌየሮች በጣም ቨሪ ኢንትረስቲንግ የሆነ ኤንድ ጌም ነው ይሄ ፖዚሽን ግን ዴድሮን ፕሮፐርሊ ይህንን ነጭን ጥቁር የሚጫወቱ ከሆነ ጨዋታው በአቻነት ነው የሚጠናቀቀው ማለት ነው። ሶ እንደምታዩት ከሆነ በኪንግ ሳይድ ጥቁር ፖን ማጆሪቲ አለው፣ በኩዊን ሳይድ ነጭ ፖን ማጆሪቲዎች አሉት ማለት ነው። ጨዋታው በእንደዚህ አይነት ስትራክቸር ይቀጥላል ማለት ነው። ሶ በጣም ኢንተርስቲንግ ቫሪዬሽን ነው። ይህንን የምንበት ምክንያት ምንድን ነው? ይህን እንደ ጥቁርም ሆነ እንደ ነጭ ስትጫወቱ ወደዚህ ፖዚሽን ልመለሳችሁና እዚህ ጋር ፓኖቭን ከመጫወት ይልቅ ሳምታይምስ እንደ ነጭ እናንተ አጌንስት ካሮካን የምትጫወቱ ከሆነ ይህንን ኤንድጌም አሁን ቅድም ያያችሁትን ኤንድ ጌም በደንብ ኢንቴሪ በደንብ ሸምድዳችሁት ከሆነ በጣም ጨዋታው ለነጭ ወደ ኤንድጌም ለመውሰድ ወይም ደግሞ ጨዋታውን ወዳቻነት ለመውሰድ የሚመች ሊሆን ይችላል። ስለዚህ እንደ ጥቁር ፖዚሽኑን ማወቅ አለብን። ይህንን የሚጫወት ከሆነ ወደ ምን አይነት ፖዚሽን ትራንስፖዝ እናደርጋለን የሚለውን ማወቅ አለብን። እንደ ነጭ ቢ አጌነስተ ካሮካን መጫወት የምትችሉት ኢንተረስቲ የሆነ ጌም ነው። እኔም ጨዋታ ላይ በደንብ ፊልድ ቴስት አድርጌ ያገኘሁትንም ሪዛልት እነግራችኋለሁ ማለት ነው። ሶ በአጭሩ ይህንን ይመስላል። በሚቀጥሉት ቪዲዮዎች ከዚህ በኋላ የምናየው ሜድ ላይን ቴክኒካሊቲ ጋር ከዲፎር በኋላ ዲ ፋይፍ በኋላ ያሉትን ቬሬሽኖች ነው የምንመለከተው ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ሰላሙ ነው።